ሰው ሲያገኝ ምናምን ዲፓርትመንትሽን አያጠይቁኝ ዲፓርትመንት ሲለኝ፣ በቃ ወሬ ለመቀየር ነው የነበረው። ሲሸለም የነበረው ሲመጣ ደግሞ ያንን ነገር መቀጠል አለበት። ሁሉም ሰው የሚያውቀው በዛ ስለሆነ ቢዝነስ መስራቱን እፈልገዋለሁ። ሰው እዚህ ጋር ሲስንሳ አልነገርኳቸውም። መጀመሪያ ሐሳቤ ነበር የነገርኳቸው ከዛ በኋላ ከቀየርኩ ማለት ነው፣ ተቀየር ያለው አልኳቸው። ምክንያቱም በቃ እኔ አልችልም እዛ ሰርቫይቭ ማድረግ ማለት ወድቄ ሰው ምን ይለኛል ነበር፣ የሰፈር ሰው ምን ይለኛል። አዎ አልመቀየርም። እኔም የዛን ሰዓት ነው ኤክስፔክት ያደረግኩችም ሆነ ሶሻል ተማሪዎች ይጠብቃሉ ያላሰጎት ነገር ኤክሳይትመንት ላይ ላይ ግን የሚገርም ኤክሳይትመንት፣ የዶርም ላይፍ በጣም ኤክሳይትድ ነበር ያለ። አዎ በጣም ከቤት ሰተላይት በጣም ደስ ያለ የሆነ እራስህ ሪስፖንስብል ሆነ፣ ገንዘብ እራስህ ነህ የምታወጣው፣ የሆነ ለእራስህ ብቻ በደምብ ዋን ሀንድሬድ ፐርሰንት የምታረገው ነገር በእራስህ ዲሲዥን ነው። ማንም እንትን አድርጋ የለም እኮ ነው።